ከብላኪ ጋር ሲያወራ ያንን ሱፍ በጨረታ ሽጠው ይለዋል መሰለኝ። እሱ ነው የሆነ ሰው በጨረታ እንግዛ ብሎታል መሰለኝ። እኔ የሰጠሁትን ሱፍ ነፍሴ፣ አይ መንሱርን ስጦታ ስለሰጠኝ አልፈልግም እያለው ነበረ። ነባ ነፍሴ እንዳትሸወድ፣ ሽጠው ሌላ እንገዛለን። ምን ችግር አለው? እኔም እጨረታለሁ። እኔ ጨረታውን በትንሽ ብር አስጀምርልህና ወላሂ እየጨመረልህ እየጨመረልህ ይሄዳል። እና እናሽጠው። ስልክም፣ ብሮድካስትም ምንም ምንም እንድትጀምር አካውንትንም፣ ጥሩ ቤትም እንድትከራይ የተሻለ ነገር እንድታደርግ እናደርገዋለን። ምንም ችግር የለም። እና ነባ ለሁለት ጉዳይ ነው የፈለግኩ። አንደኛ ማስታወቂያ ስራ መጥተዋል፣ በእኔ በኩል። ሁለተኛ ደግሞ የሰጠውን ሱፍ በጨረታ ሽጠው ተብለ ስትጠየቅ አይ ስጦታ ነው የሰጠኝ ሲባል ስትል ሰምቼ ነበር። ስጦታም ቢሆን እኔ ፈቅጄልሃለሁ። ነፍሴ ብር ነው ራሱን አመጣልሃለሁ። ሌላ ምንም ችግር የለም። ግን ያው የራሱን ኦሪጂናሉን ላመጣልህ አልችልም። ቢሆን ግን የሆነ የተቀባበለ ይመጣልህ ይችላል። ምን አገባህ አንተ? ብር ነው የምትፈልገው እኮ ብር ነው። ኪንጎ ዌልካም ብራዘር ዌልካም። ስለዚህ በዛ አንግል እንድታየው ስለፈለግኩ ነው። አንተ ከተሳካለህና ሱፉን የሚገዛ ሰው ካለ ሂድበት። ምንም ችግር የለውም። ይሸጥና ከዛ ወደ